እንድትሉትና እንድትቀበሉት በእውነት በእውነት እኔ አበረታታችኋለሁ። ከእሱ ውጪ መዳን የለም ወገኖቼ። ኢየሱስ ስሙ ይባረግ። ዛሬ ምን አለ ዮሐንስ ወንጌል ላይ? በዓለም ሳለው የዓለም ብርሃን ነኝ አለ። በዓለም ሳለው የዓለም ብርሃን ነኝ አለ። ኢየሱስ ብርሃን ነው ለእኛ አያቸው እንትፍትፍ አለና አይኑን ጭቃ ቀባው። ያለ ሰዎች እስከሚገረሙ ድረስ ተአምራት ሆነ። ዛሬ እናንተን ኢየሱስ ክርስቶስ ዛሬም ይጠራቸዋል ወገኖች። ዛሬም ጌታ ኢየሱስ ይፈልጋቸዋል። አሉ እኔ የምጸልይላቸው እህቶችና ወንድሞች አሉ። እዚህ ቲክቶክ ላይ ማቃት አንድ እህት አለች፣ በጣም ምጸልይላት አሁን ለእሷ በጣም እያለቀስኩ ነው ምጸልየው። እችን እህትም ጌታን ይፈልጋታል። ኢየሱስ ይወዳታል። ማንም ላይፈልጋት ይችላል፣ ማንም ላይወዳት ይችላል። ኢየሱስ ግን በሯን ቆሞ ያንኳኳል። እኔ ሁሌ አያት አለሁኝ። ለማነጋገር ለማግኘትም ሞክሬያለሁኝ፣ አላገኘኋትም። ዛሬ ጌታ ኢየሱስ ክርስቶስን እሷን መታ ታስደንቀናለች። ታያላችሁ፣ ይሄ ቲክቶክ ከዚህ በኋላ ጌታ ኢየሱስ ክርስቶስ የሚሰበክበት እኔ ስለ ቲክቶክ እንኳን አካሄድ አላውቅም። ከምር ጌታ በሚያውቅም እንዴት እንደሚገባ እንዴት እንደ አሁን ያወቁት። ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ እንደ ግል መድኃኒት አድርገህ ትቀበላለህ። ዛሬ እልፍ አላፍት መላእክቶች ለአንተ ይላሉ። ተሳዳቢ ኑር የፈለገ ይኑር። አይ ዶንት ኬር። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። እኛ አባት መንገድ ሆኗል እና እነዚህ ሰዎች ኢየሱስ ክርስቶስን ምን አደረጉት? መከተል ጀመሩ። እስከ ቀራኒዮ ድረስ ጠረናቸው ተቀይሮ ክርስቶስ ኢየሱስን ማንገስ ጀመሩ። እውነትም መንገድም ሕይወትም የሆነውን ኢየሱስ ክርስቶስ እኮ ዛሬም አይደለም እሱ ከመጣበት ጀምሮ ሰዎች ክርስቶስን መቀበል ለእነሱ በጣም ያዳግት ነበር እኮ። ሁሌም እንደዚህ ነው። ገባ ማን ያዳነ ይሄ እሱ የሚሰራውን ስራ ነቢይ ነው ይሉታል። አንዳንዱ ኤልያስ ነው ይሉታል ላለመቀበል ብዙ ማምታቶቹን ያደርጋሉ። ዛሬ ግን ጌታ ኢየሱስ ክርስቶስን እኔ ደስ የሚለኝ ጌታ እናንተ ሰዎች ሴት እንዴት ይሰብካል? ሴት እንዴ! ኢየሱስ ክርስቶስ የሴትም የወንድም አምላክ ነው። ኢየሱስ ስሙ ይባረግ። እኔ ጌታ ለወንድ ሞቶ ሴቶች እኮ ናቸው እኮ በማርቆስ ወንጌል እኮ ሄደ ስትመለከት መጀመሪያ የምስራቹን ያወሩት ሴቶች እህቶች ናቸው። ወንዶች የት ሄዳችሁ ነበር? ወንዶች የት ሄደው ነበር? አሁን እኮ ሴት እንዴት ትሰብካለች ምናምን የሚሉት ወንዶች ናቸው እ አሁንም የሚጽፉት እንኳን እንዴት ያን ጊዜ የት ሄደው ነበረ? ስለ ኢየሱስ ክርስቶስ እኮ የምስራችሁን ያወሩት ሴቶች ናቸው። የተገለጠው እኮ ለሴቶች ነው። እነ ዲቦራ እኮ ሴቶች ናቸው። ትፈርድ ነበር ይላል መጽሐፍ ቅዱስ ሲናገር ሀያ ዓመት ሙሉ የገዛውን ና ብላ ሸፍና እስራኤልን እኮ የታደጉ ታላላቅ የእግዚአብሔር ነቢያቶች ነበሩ። እኛ ሀገር ሲሆን ነው እንዲህ ሴት የማትሰብከው። ኢትዮጵያ ስትሆን ነው ሴት የማይሰበከው። አበሻ ጋኑ ሴት ሴት የሱስ ስሙ ይባረክ። አሌሉያ ኢየሱስ ጌታ ነው። ዛሬ ወገኖቼ አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ የግል አዳኝ የግል ፈዋሻችሁ፣ መድኃኒታችሁ፣ ጌታችሁ፣ ንጉሳችሁ እንደሆነ እንድታምኑ እኔ አበረታታችኋለሁ እናንተ እነዚህ ትላልቅ ነገስታቶች የምንላቸው ሰዎች ክርስቶስን ከተከተሉት ብር ኖሯቸው ሀብት ኖሯቸው ወርቅ ኖሯቸው ዳይመንድ ኖሯቸው ኢየሱስ ክርስቶስን መከተል ከቻሉ እኔና እናንተ ምንድን ነን እ ምን ያስፈልጋል? ቤተ መንግስት ውስጥ እኮ ኢየሱስ አያስፈልግም። ለዛም እኮ ነው በግርግም ውስጥ የተወለደው። ዛሬ ወገኖቼ እናንተን ጌታ ኢየሱስ ክርስቶስ ይፈልጋችኋል። ኢየሱስ ይወዳችኋል። ስለዚህ ዛሬ ድል እንዳለ ይሰማኛል። ዛሬ ክብር እንዳለ ይሰማኛል። ዛሬ ጉድ ኒውስ እንዳለ ይሰማኛል። ምክንያቱም የመጨረሻው ዘመን ውስጥ ነው እኔና እናንተ ያለ ነው። የመጨረሻ የተሟጠጠበት ዘመን። ነገ እኮ ጌታን ሳንቀበር የሆነ ነገር ሊሆን ይችላል። ነገ የሚፈጠረውን ነገር አናውቅም። ይሄንን ክርስቶስ ኢየሱስን ከተከተላችሁት የህይወታችሁ መዳኛ የህይወታችሁ ጌታ የህይወታችሁ መሪ የህይወታችሁ ንጉስ ካደረጋችሁት ከዘላለም ሞት ታርፋላችሁ። አዋጅ! አዋጅ! አዋጅ! ይሄ ጌታ ያዋጣል፣ ያዋጣል፣ ኢየሱስ ያዋጣል ወገኖቼ ምንም መሆን ይችላል። ኢየሱስ ዛሬ ይህንን ጌታ እወቁት፣ ተከተሉት። ምንም በቃ ሲኦል እንዳትገቡ መጨረሻው ዘመን ደርሷል። ጨለማ እንዳያገኛችው ይህንን ጌታ ኢየሱስን ተከተሉት። ግደላችሁ ቅጥያውን ተዉት። የሚያድነውን ከዚውን የሚያድነውን የሚያተርፋችሁን ዛሬ ብዙዎች የሚወዛገቡበትን ጌታ ተከተሉት። ሰው እኮ ኢየሱስ ብሎ ከሚጠራ ማርያም ብሎ የሚመጥራት የሚፈልግ መዓት ሰው አለ። ማርያምን ቢጠራላችሁ ዛሬ ብዙዎች እዚህ ውስጥ ይሰበሰባሉ፣ አሁን ከተሰበሰቡት ሕዝብ በላይ። ኢየሱስ ከባድ ስም ነው። ኢየሱስ ኃይለኛ ስም ነው። እኔ እንግዲህ ይህን ስም ስጠራ ስሜት ኃይል ስለመሆን ያው እንግዲህ ከቅርታ ጋር ነው ማወራ። ወገኖች ሰላሞች ብዝት ይበልልኝ በጣም ምንድን ነው አንዳንዱ ምንድን ነው ፍራቻ ስትሪክትሊ ሃይማኖት ውስጥ የገባ ይመስለዋል፣ ይደነግጣል። እኔ አሁን ለምሳሌ በሃይማኖት ውስጥ ነበርኩ። በሃይማኖት ግን እንደፈለግኩ መሆን ሰው ነኝ። ሃይማኖት ሲሆን እንደፈለግሽ ሆነሽ መኖር የምትችይበት ከቨር አለሽ። ከቨሩ ምንድን ነው? ይሄ ህግ ጋዶ በዚህ ጊዜ ጾም እንደዚህ ያደርግ ጾም ሊገባ ነው በዚህ ወጥቶ በዚህ ገብቶ የሚባል በየትኛውም ሃይማኖት ላይ አለ። እና ያቺን ጊዜ ብቻ መስለሽ መታየት ነው፣ እዛ ቦታ ላይ መታየት ነው በቃ። ክርስቶስ ሲሆን፣ ግን ነገሮችን በጣም አቅልሎ